ሰላም እና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ለን ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ ዛሬም እንደተለመደው በዕለተ ሐሙስ የምሳ ሰዓት የስፖርት የመረጃ ሰዓታችን የዝውውር ጉዳዮችን ወደ እናንተ ልናደርስ በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን፣ ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለው። ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣዬን ወደ እናንተ ለማድረስ እፈልጋለሁ። ዛሬም የተለያዩ ርዕሰ ጉዳዮችን ከዝውውር ጋር አያይዘን እናነሳለን። በተለይ ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችንም ትልልቅ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ቸልሲ በአሁኑ ጊዜ ጥሩ አቋም ላይ የሚገኘውን የመስመር ተጫዋቹን ሞይስ ካይሴዶን የአማካይ ስፍራ ተጫዋቹን በቡድን ውስጥ ያለውን ደረጃ ከፍ የሚያደርግለትን አዲስ ውል ለመሸለም ዝግጁ ነው። ኢኳዶራዊ ኢንተርናሽናል ስታንፈርድ ብሪጅ ሲደርስም መጀመሪያ ላይ በዝግታ ቢጀምርም ከብራይተን የፈረመ እንግዲህ ልዩ ግዢ መሆኑ የሚታወቅ ጉዳይ ነው። እንግዲህ ተጫዋች ወደ ቼልሲ ከመጣ በኋላ በጣም ጥሩ ጊዜያቶችን እያሳለፈ እንደሆነም ይታወቃል። ትልቅ ተሰጦም ያለው መስሎ ነበር። እናም በቼልሲ በቆየ ቁጥር ደግሞ እየተሻሻለ መጥቷል። እንደ ስካይ ስፖርት ዘገባ ከሆነ አሁን ያለው ውሉ እስከ 2031 ድረስ የሚቆይ ቢሆንም የ24 ዓመቱ ተጫዋች በአዲስ ውል የደሞዝ ጭማሪ ሊያገኝም ይችላል። ካይሴዶ ለቸልሲ በእውነትም እንግዲህ በዓለም አቀፍ ደረጃውን የጠበቀ አፈጻጸምን ነው እያሳየ የሚገኘው። ስለዚህም ክለቡ በተሻለ ውልም ይህንን ደግሞ እውቅና ለመስጠትም ፍላጎት እንዳለው ጭምር ነው መረጃው የወጣው። በመሀል ሜዳ ላይ ከኤንዞ ፈርናንዴዝ ጋር በመሆን ካይሴዶ የዚህ የቸልሲ ቡድን አጫወትም እጅግ አስፈላጊው አካል እንደሆነ እየተናገረ ነው። ከቸልሲ ታላላቅ ተጫዋቾች እንደ ክላውድ ማኬሌሌ፣ ንጎሎ ኮንቴ ጋርም ንጽጽሮች ተደርገዋል እና አንዳንዶች የሱን ቦታ ደግሞ ከሁለቱ የተሻለ ሁለገብ ተጫዋች የመሆን ባህሪያትም እንዳለው ሊሰማቸው ይችላል። ኤንዞ ማሬስካ ሞይስ ካሴዶን ከሮድሪ ጋር በማወዳደርም በዓለም ላይ ካሉ ምርጥ መካከልም አንደኛው እንደሆነ ይገልጸዋል። እንግዲህ እንደ ቼልሲው አለቃ ኤንዞ ማሬስካ በዚህ ወር መጀመሪያ ላይ ካሴዶን ከማንቸስተር ሲቲ ሮድሪ ጋር በመሆንም በዓለም ላይ ካሉ ምርጥ ተከላካይ አማካዮች መካከልም አንዱ መሆኑን ገልጸውለታል። ማሪስካ ካ ለኢኤስፒኤን ሲናገረው ሞይስ ካይሴዶ ምን ያክል ጥሩ እንደሆነ እያሳየ ያለ ይመስለኛል ሲሉ የተናገሩት እሱ ደግሞ ከፍተኛ ደረጃ ላይ ያለ ነው ብዙ ጊዜ ተናግሬዋለሁ። ከሞይ ካይሴዶ የምናየው ምርጡ ነገር በሜዳ ውስጥም መገምገም ብቻ ነው። እንግዲህ ያ ብቻ አይደለም፣ ነገር ግን በጣም ትሁት የሆነ ሰው ነው። በጣም ጥሩ ሰው ነው። ሁል ጊዜም ደግሞ ሁሉንም ነገር ለመርዳትም ዝግጁ የሆነ ሰው ነው። ለኔ እሱና ሮድሪ በዚህ ጊዜ በአለም ላይ ካሉ ምርጥ ሁለት የተከላካይ አማካዮች ናቸው ሲልም ጭምር ነው። አሰልጣኝ ኤንዞ ማሬስካም የተናገሩት። የአርሰናል ደጋፊዎች ለአሰልጣኝ ሚከል አርቴታ አዲስ ውል ለመስጠት እስካሁን ምንም አይነት ድርድር አለመደረጉ እንዳስገረማቸውን የተገለጸው ስፔናዊው እንግዲህ ታክቲሽያን በ2019 መገባደጃ ላይ የአርሰናል አሰልጣኝ ሆነው ከተረከቡ በኋላ ድንቅ ስራን ሰርተዋል። በጠቅላላው 307 ጨዋታዎችን መርተዋል። ከነዚህ ውስጥ 183 ቱን አሸንፈዋል። 57 አቻ ሲወጡ፣ 67 ሽንፈቶች ገጥመዋቸዋል። አርቴታ አርሰናል መቆየት ያለበት ሰው መሆኑ ግልጽ ነው። ነገር ግን ኢኤስፒኤን የተሰኘው ሚዲያ አሁን ያለው በ2027 የሚያልቀው ውል ለማራዘም ምንም አይነት የውይይት ምልክት እንደሌለ ነው የተዘገበው። ይህ ምናልባትም አርቴታ ትኩረቱን በሜዳ ላይ ካለው ነገር እንዳይሰበሰበም ውይይቱን እያዘገየው ሊሆን ይችላል። ነገር ግን የአርሰናል ደጋፊዎች ወደፊት ጣፈንታውን በቅርቡ ቢያረጋግጥም የተሻለ መረጋጋትም ይሰማቸዋል ነው የተባለው። አርቴታ እስካሁን የፕሪምየር ሊግ ዋንጫን ወይም የቻምፒየንስ ሊግን የሚመሳሰሉ ትልልቅ ዋንጫዎችን ባያነሳም በቅርብ ጊዜያት ግን አርሰናልን መለወጡ አጠያያቂ አይደለም። የ43 ዓመቱ አሰልጣኝ በአርሰን ቬንገር ዘመን መጨረሻ ላይ መንገዱን ያጣና የሚቸገር ቡድን ተረክበው ነበር። በኤምሬትስ ስቴዲየም ውስጥም የአራቱ የላይኛው ደረጃዎች ውስጥም ማግኘት ሊረጋገጥ የማይችል ነገር ነበር። ሆኖም ግን አርሰናል አሁን ባሉት ሶስት ተከታታይ የውድድር ዘመናት በሊግ ሁለተኛ ሆኖ ያጠናቀቀ ሲሆን ባለፈው የውድድር ዘመን በታሪኩ ለሶስተኛ ጊዜ ብቻ በቻምፒየንስ ሊግም ግማሽ ፍጻሜ ላይ ደርሷል። በመጨረሻም አሸናፊ በሆነው ፓሪሳን ጀርሜን ነው ከውድድሩ የተሸነፈው። ምንም እንኳን የሰሜን ለንደኑ ግዙፍ ክለብ ወደ ዋንጫው የመጨረሻ እርምጃ ገና ባይወስደውም በአርቴት የተሰራው ግሩም ስራ ምክንያት ግን በጣም የቀረበ ይመስላል። አርሰናል በተለይም በአዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ ስርም በመመልመል ጥሩ ስራዎችን ሰርቷል። ስለዚህም የደጋፊዎቹን የአርቴታን ሁኔታ በቁጥጥር ስር አድርጎ በአስቸኳይ እንደሚፈተም ተስፋ ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የባርሴሎናውን አማካይ ፍራንኪ ዲዮንግን ለረጅም ጊዜ ለማስፈረም ስሙ ሲነሳ ቢቆይም ወደ ፕሪምየር ሊግ መዘዋወር ቅድሚያ ሰጥቶ እንዳልተመለከተው ይታወሳል። የኔዘርላንዱ ኢንተርናሽናል አሁን ያለበት ሁኔታን በተመለከተ አስቴቱን የሰጠ ሲሆን በባርሴሎና ባለው ኑሮ ፍጹም ደስተኛ እንደሆነና በእንግሊዝ እግር ኳስ ውስጥ ራሱን የማረጋገጥ ልዩ ፍላጎት እንደሌለው ነው የተናገረው። ኤሪክ ቴንሃግ አሰልጣኝ በነበሩበት ጊዜ ደግሞ ፍራንኪ ዲዮንግ የዩናይትድ ኢላማ እንደነበር ይታወቃል። ሁለቱም በአክስ አብረው ሰርተዋል። በተጨማሪም ፉትቦል ኢንሳይደር እንደዘገበው ማንቸስተር ዩናይትዶች ዲዮንግን በድጋሚ እየተመለከቱት እንደሆነ በቅርቡ ወሬዎች ነበሩ። እናም ተጫዋቹ ራሱ ቅናሾች እንደቀረቡለትም ፍንጭ ሰጥቷል። ፍራንኪ ዲዮንግ ስለ ፕሪምየር ሊግ ቀናሾችና በባርሴሎና ያለው ህይወትም። ዲዮንግ ያለ ምንም ጥርጥር ለዚህ የዩናይትድ ቡድን ጥሩ ተጨማሪ ሊሆን እንደሚችል ይታመናል። እናም በፕሪሚየር ሊጉም ትልቅ ስኬት ለማግኘት የሚያስፈልገውን ብቃት እንዳለውም ግልጽ ነው። ሆኖም ግን የ28 ዓመቱ ተጫዋች ወደ ኦልትራፎርድ ወይም ወደ ሌላ ቦታ ለመሄድ የሚቸኩል አይመስልም። ለኢኤስፔን የሰጣቸው አስቴትም ከፋብሪሲዮ ሮማኖ ሲጠቅስም መመልከት ይቻላል ነው የተባለው ፕሪምየር ሊግ አይመስለኝም የምንቀሳቀስ ብሏል። ቅናሾች ነበሩ፣ ነገር ግን እኔ በባርሴሎና ነው በጣም ደስተኛ የሆንኩት ሲል ይናገራል። ፕሪምየር ሊጉ አሁንም ምርጥ ሊግ ነው፣ ልክ ላሊጋ ከ10 ዓመት በፊት እንደነበረው። ነገር ግን ታላቅ ተጫዋች መሆንህን ለማሳየት እዚያ መጫወት ግን የግድ አይጠበቅብህም ሲል ነው ፍራንኪ ዲዮንግ የተናገረው። ዲዮንግ በዕድሜ እየገፋ ነው፣ ስለዚህም ደግሞ አሁን ማንቸስተር ዩናይትድ ጥረቱን ወደ ሌላ ቦታ ማዞር ብልህነት ሊሆን ይችላል በአሁኑ ጊዜም። በፕሪምየር ሊጉ እንደ አደም ዋርተን፣ ካርሎስ ባሌባ፣ ኤልዮት አንደርሰን ያሉ አንዳንድ ምርጥ ወጣት ተሰጦችም አሉ። እናም ሁሉም የተሻሉ የረጅም ጊዜ አማራጮች ሊሆኑ ይችላሉ። እነሱ ለዩናይትድ ይበልጥ ተጨባጭ ሊሆኑ ይችላሉ ምክንያቱም ምርጥ ተጫዋቾቻቸውን ለመሸጥ የበለጠ ፍቃደኛ በሆኑ ክለቦች ውስጥም ስለሚገኙ እናም እነዚያን ተጫዋቾች ወደ ዩናይትድ መሄድን የበለጠ ትልቅ ደረጃ አድርገው ስለሚመለከቱትም ማንቸስተር ዩናይትድ እነሱን ለማምጣት በጣም ትልቅ እድል ይኖራቸዋል ተብሎ ነው የሚጠበቀው። ብራይተን በቅርቡ በፕሪሚየር ሊግ ከክሪስታል ፓላስ ጋር ባደረገው ጨዋታ ጆርጂኒዮ ሩተርን በቅጣት ክልል ውስጥ በፍጹም ቅጣት ምት ክልል ውስጥ በመውደቁና የፍጹም ቅጣት ምት ተሰጥቶ እንደነበር ይታወሳል። ሆኖም ግን ቫር ድርጊቱን ከገመገመ በኋላ ፍጹም ቅጣት ምቱን ለመሻር ወስኗል። ጆርጂኒዮ ሩተር በግልጽ በቅጣት ምት ክልል ውስጥ ወይም በፍጹም ቅጣት ምት ክልል ውስጥ ተጥሎ እንደነበር ታይቷል። መጀመሪያ ላይ ዳኛው ቀጥታ ነበር እንግዲህ ለብራይተኑ አጥቂ ለተፈጸመበት ጥፋትም እንዲሁ ቀጥታ ፍጹም ቅጣት ምት የሰጡት ነገር ግን ከገመገሙት በኋላ ግን የብራይተኑ ኮኮብ ውሳኔውን ለማግኘት እየጣረ እንደነበርና ና አስመስሎ እንደወደቀ የሚያሳዩ መረጃዎች ናቸው የወጡት። ኪት ሀኬት የተባሉ የቀድሞው ዳኛ ደግሞ ተጫዋቹ ለዚህ ላደረገው ነገር ወይም ለዳይቭ የበለጠ ጥብቅ ቅጣት ሊደርስበት ይገባ ነበር ሲሉ ነው አስቴታቸውን የሰጡት። በየአጋጣሚው ለመውደቅ የሚሞክሩ ተጫዋቾች ቢጫ ካርዶች በቂ ቅጣት አይደሉም ብለውም ያምናሉ። ተገቢው ቅጣት አለመኖር ተጫዋቾች በሳጥን ውስጥም ግንኙነት ሲፈጠር ማጭበርበር እንዲችሉ ማበረታቻ ይሰጣቸዋል ብሎ ም ነው ያሰበው ኬት ሃኬት። በጨዋታው ውስጥ ማጭበርበርን ለመግታትም የእንግሊዝ ባለሙያዎችም ተጨማሪ እርምጃ እንዲወሰድ አሳስበዋል። ለፉትቦል ኢንሳይደር ሲናገሩ ማስመሰልን የሚፈቱበት ብቸኛው መንገድ የአንድ ጨዋታ እገዳ ነው። በየሳምንቱ የሚገናኝም እና የዳኞቹ ውሳኔ ያልሰጠባቸው የማስመሰል ድርጊቶችን የሚያጣራ የግምገማ ፓኔልም እንዲኖር እፈልጋለሁ ብለዋል። ማስመሰልን እየቀጠሉ የሚሄዱ ከሆነ ይህንን ማድረግ ይቀጥላሉ። አሁን በጣም ትንሽ ንክኪ በሚኖርበት ጊዜ ተጫዋቾች ወደ ግብ ከመሄድና ኳስን ከመምታት ይልቅ ወደ መሬት ወድቀው የፍጹም ቅጣት ምትን ይፈልጋሉ። ይህንን ላለማድረግ ምንም ማበረታቻ የለም። ቢጫ ካርድ በቂ አይደለም። ወደ መሬት ለመውደቅም ማበረታቻ አለመስጠትም ደርሷል። ይህ በእንዲህ እንዳለ ክሪስታል ፓላስ የቫር የዳኞች የፍጹም ቅጣት ምት ውሳኔን መሻሩ እጅግ ደስ አሰኝቷቸዋል ሩተር ለብራይተን ፍጹም ቅጣት ምት ለማግኘት ምን እንዳደረገ ጠንቅቆ ያውቃልና ወደፊትም እነዚህን የማስመሰል ድርጊቶችን እንደማይደግፉም ተስፋ ማድረግ ብቻ ነው የሚቻለው ሲልም ጭምር ነው። ዘገባው እየጠቆመም የሚገኘው አርሰናል በቅርቡ በተሾሙት ስፖርቲንግ ዳይሬክተር አንድሪያ ቤርታ ስር የክለቡን የምልመላ ቡድን ለመቀላቀል ከናፖል የመጡት ማውሪዚዮ ሚኬሊ ደግሞ ከተስማሙ በኋላ በእግር ኳስ ኦፕሬሽን ክፍል ውስጥም ዋና ተጨማሪ ለማድረግም ተቃርበዋል። ይህ እርምጃ ሰሜን ለንደኑ ክለብ የስካውቲንግና የምልመላ መሰረተ ልማቱን ዘመናዊ ማድረግን ሲቀጠል ከአርሰናል ስትራቴጂካዊ የለውጥ እቅድ ጀርባ ሌላ ትልቅ እርምጃ ነው። እንደ ፋብሪሲዮ ሮማኖ ዘገባ ከሆነ ሚኬሊ ከአርሰናል ጋር ስምምነት ላይ ደርሰዋል። እናም ደግሞ የመጨረሻዎቹ ሰነዶችም እንደተጠናቀቁ በሚቀጥሉት ቀናትም አዲሱን ሚናቸውን በይፋ ይጀምራሉ። የእሳቸው ሹመት በቅርቡ በይፋ ይደረጋል ተብሎ ይታሰባል። ሚኬሊ ወደ ኤምሬትስም የሚመጡት በአስደናቂ የስራ ልምድ ሲሆን በናፖሊ ላደረጉት ስራ ሰፊ እውቅናን ያተረፉ ሲሆን በቅርብ ዓመታት ውስጥም የክለቡን በጣም ስኬታማ ከሆኑ ተጫዋቾች መካከል አንዳንዶቹን በመለየትና በማስፈረምም ቁልፍ ሚናን ተጫውተዋል። የእሳቸው የምልመላ ዘዴ በዳታ የሚመራ ስካውቲንግን ከመሬት ላይ ከሚያገናኝ መረጃ ጋር በማጣመር በአውሮፓ ውስጥም በችሎታ መለየት ውስጥ በጣም የሚከበሩ ሰዎች አንደኛው እንዲሆኑም አድርጓቸዋል ነው እየተባለ የሚገኘው። በአርሰናል ሚኬሊ የሚሰሩት ከአንድሪያ ቤርታ ስር ሲሆን በእሳቸው አትሌቲኮ ማድሪድ ለቀው አርሰናሎችን ከተቀላቀሉ በኋላ በአነስተኛ በጀት ተወዳዳሪ ቡድኖችን በመገንባት ጠንካራ ስምን አተርፈዋል። በአንድሪያ ቤርታ መሪነት አርሰናሎች በዚህ ዓመት እንደ ኤቢሪቼ ኢዜ፣ ቪክተር ዮኬረሽ፣ ማርቲን ዙቤሜንዲ፣ ኖኒ ማንድዌኬ እና ሌሎችም ያሉ ተጫዋቾችን በማስፈረም ስኬታማ የክረምት የዝውውር መስኮትም ነበራቸውን የተባለው አርሰናሎች የሚኬሊን መምጣት ትልቅ ስኬት አድርገው ይመለከቱታል። የቤርታና የሚኬሊ ጥምረትም በአርሰናል አመራሮች የዓላማ መግለጫም ተብሎ ታይቷል። ይህም ክለቡ በአውሮፓ ውስጥ እጅግ በጣም ውስብስብ ከሆኑ ምልመላ መዋቅሮችም አንዱን ለማቋቋም ያለውን ምኞት የሚያሳይ ነው። ከክለቡ ጋር ቅርበት ያላቸው ምንጮች ይህንን ለአርሰናል ትልቅ ስኬት ሲሉ ገልጸውታል። በተለይ የሚኬሊ ያልተገመቱ ተጫዋቾችን በማግኘትና ደቡብ አውሮፓ ክለቦች ጋርም ግንኙነቶችን በማጠናከር ባላቸው ስም ምክንያት ነው። የጥር ዝውውር መስኮት እየተቃረበ ሲመጣ የእሳቸው ሹመት ለአርሰናል የዝውውር ስትራቴጂ ፈጣን ተጽዕኖ ሊኖረውም ይችላል ተብሏል። ሚኬሊ ናፖሊን ለመልቀቅም የወሰኑት በተለይም የእግር ኳስ አካባቢ አዲስ ፈተናን ለመጋፈጥም ባላቸው ፍላጎት የተነሳ ሲሆን ከቤርታ ጋርም የመስራት እድል ቁልፍ ምክንያትም እንደሆነ ጭምር ነው የተነገረው። ማንቸስተር ዩናይትድ በ2026 የመስመር አማራጮቹን ለማጠናከር ባለው እቅድም አካል የወልቨርሃምተን ወንደረርሱን የመስመር ተጫዋች ዣኦ ጎሜስን ለማስፈረም እያሰበ መሆኑ ተዘግቧል። እንደ ዴይሊ ሜል ዘገባ ከሆነ ሩበን አሞሪም ኦልትራፎርድ ከደረሱ በኋላ ባሳዩት ታክቲካዊ መሻሻል ቢኖርም ማንቸስተር ዩናይትዶች ብራዚላዊውን ተጫዋች በመሃል ሜዳ ላይ በጣም የሚያስፈልገው ጉልበት፣ ጠበኝነትና ተለዋዋጭነትን ሊያስገባ የሚችል ተጫዋች አድርገው ለይተውታል። የመስመር ተከላካዮን ማጠናከር የዩናይትድ የምልመላ ቡድን ቀዳሚ ተግባር ሲሆን በርካታ ስሞች ቀድሞውኑ ከግምት ውስጥ ገብተዋል። ክለቡ ከብራይተኑ ካርሎስ ባሌባ ከኖቲንግሃም ፎረስቱ ኤሊየት አንደርሰን እና ከክሪስታል ፓላሱ አደም ዋርተን ጋር በቅርብ ወራት ውስጥም ስማቸው ተያይዟል። ሆኖም ግን ጎሜስ አሁን ባለው እድሜ በፕሪምየር ሊግ ባለው ልምዱ ልምዱና በተሟላ ብቃቱ ምክንያት ከበፊቱ የበለጠ ተጨባጭ ኢላማ ሆኖ ብቅ እንዳለ ነው የተነገረው። የ24 ዓመቱ ብራዚላዊ ከፍላሚንጎ በጠረ 2023 ከመጣበት ጊዜ ጀምሮ ለወልቭስ የላቀ ብቃት ሲያሳይም ቆይቷል። በጠንካራ ኳስ መንጠቅም፣ በማያቋርጥ የስራ ፍጥነትና የጨዋታ መስበር ችሎታ የሚታወቀው የወልቭሱ አማካይም እንዲሁ ደግሞ በማያቋረጥ የስራ ፍጥነት ላይም የሚታወቅ ችሎታ እንዳለው ነው የሚነገረው። በሊጉ ከስድስቱ ከፍተኛ ክለቦች ውጪ ደግሞ ከሚገኙ በጣም ታታሪ አማካዮች መካከልም አንዱ ሆኖ ራሱን አቋቁማል ነው የተባለው። የዩናይትድ አሁን ያለው የመሀል ሜዳ ልምድና ወጣትነትን ያጣመረ ቢሆንም ሚዛኑን መጠበቅ ግን ፈተና ሆኖበት ቀጥሏል። አንጋፋው አማካይ ካሴሜሮ በዚህ ዓመት ሰላሳ ሶስተኛ ዓመቱን ያከበረ ሲሆን ጤናማ በሚሆንበት ጊዜ አሁንም መረጋጋትንና የመከላከል ብቃትን ይሰጣል። ጨዋታውን የማንበብና የአመራር ብቃቱ በቁልፍ ግጥሚያዎችም ጠቃሚ ሆኖ ቆይቷል። እናም ሩበን አሞሪም በመሃል ሜዳ በሚደረጉ ግጥሚያዎች ላይም ቁጥጥርን ለመጠበቅ በሱ ላይ በእጅጉ ይተማመናሉ። ይሁን እንጂ የብራዚላዊ ወድሜ መክፋትና በቅርብ ጊዜ ያጋጠሙት የጉዳት ስጋቶች ደግሞ ስለ ረጅም ጊዜ ሚናውም ጥያቄዎችን አስነስተውበታል። በሌላ በኩል ማኑኤል ውጋርቴ እስካሁን ድረስ የላቀ ተከላካይ አማካይ መሆኑን በሙሉ አላረጋገጠም። የተከላካይ ባህሪያቱ የማይካዱ ቢሆንም የተገደበ የማቀበል አቅሙና ኳስን በእጁ ሲይዝም ያለው አለመመቻቸት ደግሞ በሩበና ሞሪም ስር ቋሚ መሰለፍ ሚናን እንዳይዝም አግዶታል። ምንጮች እንደሚጠቁሙት ሮበና ሞሪም የወልቭሱን ኮከብ አካላዊ ጥንካሬና መረጋጋትንም ያደንቃሉ እናም፣ እሱን የካሴሜሮ ተተኪ ሊሆን ይችላል ብለው ይመለከቱታል። ሆኖም ግን ወልቭስ ለመሸጥ በምንም አይነት ጫና ውስጥ አይደለም። ብራዚላዊው እስከ 2028 ድረስም ውል ያለው ሲሆን ዋጋውም በቅርብ የውድድር ዘመናት እየጨመረ መጥቷል ተብሏል። ሩበን አሞሪም ቡድኑን በራሳቸው ፍላጎት ለመቅረጽ ስለሚፈልጉም እንደ ጎሜዝ ያለ ተጫዋች መጨመር የዩናይትድ ዋና አስተላለፍን ከማጠናከር ባሻገር ኦልትራፎርድን የረጅም ጊዜ ቅድሚያ የሚሰጠው ወደ ወጣት የበለጠ አትሌቲክስም አማካይ የሜድ ፍላጎታቸውን ያረጋግጣል ተብሎ ነው የሚጠበቀው። ዌስትሃም ዩናይትድ የጥረት ተጫዋቾች የዝውውር መስኮት ሲከፈት የቶትናሙን አጥቂ ማኖር ሰለሞንን ለማስፈረም ተስፋ እያደረገ ነው። እስራኤላዊው ዓለም አቀፍ ተጫዋችም በአሁኑ ጊዜ በስፔኑ ክለብም ቪያሪያል በውሰት ላይ ይገኛል። ሆኖም ግን በክረምቱ የዝውውር መስኮት ሊለቅ ይችላል። ተጫዋቹ በቂ የመጫወቻ ጊዜ ባለማግኘቱ በስፔኑ ክለብ ደስተኛ አይደለም። እናም በመጪዎቹ ሳምንታት ዝውውር ለማስፈጸም እየፈለገ ነው። ዌስትሃም ዝውውሩን ማጠናቀቅ ይችል እንደሆነ ማየቱ አስደሳች ያደርገዋል። ክሪስታል ፓላስ በክረምቱ ሶሎሞንን ለማስፈረም ፈልገው ነበር። እንደ ስፖርት ዊትነስ ዘገባ ከሆነ ተጫዋቹ በጥር ወር ለመመለስ ከቶትንሃም ጋር ግንኙነት ሲያደርግ ቆይቷል። በሰሜን ለንደኑ ክለብ ውስጥም የወደፊት እድል የለውም ተብሎ ስለሚታመን ወዲያውኑ እሱን ለማስወገድም ይፈልጋሉ ተብሎ ነው የሚጠበቀው። ዌስትሃም ዩናይትድ ጥያቄ አቅርቧል። እናም ዝውውሩን ለማጠናቀቅም በይፋዊ ሀሳብም ወደፊት ይመጡ እንደሆነ ማየቱ አስደሳች ያደርገዋል። ሀመርሶች በአጥቂው ክፍል ላይ ተጨማሪ ጥራትና ተተኪ ተጫዋቾች ያስፈልጋቸዋል። እናም ሶሎሞን ለእነሱ ጠቃሚ ግዢ ሊሆን ይችላል። ባለፈው የውድድር ዘመን በእንግሊዝ እግር ኳስም ሁለተኛ ዲቪዚየን ለሊድስ ዩናይትድ በጣም አስደናቂ ነበር እናም በፕሪምየር ሊጉም ጥሩ ብቃትን የማሳየት ጥራት እንዳለው ምንም ጥርጥር የለውም። ያለፈው ጊዜ እንደ ፉላም ባሉ ክለቦች በከፍተኛ ሊግ ውስጥም ችሎታውን አሳይቷል። ተጫዋቹ በቋሚ ዕድሎች አማካኝነት የስራ ህይወቱን ወደ ትክክለኛው መንገድ ለመመለስ ይፈልጋል። ዌስት ሀም ዩናይትድም ቋሚ የመጫወቻ ጊዜን ሊያረጋግጥለት ከቻለ ለሱ አጓጊ አማራጭ ሊሆን ይችላል ነው እየተባለ እንደሚገኝ መረጃዎች የወጡት። ተጫዋቹ በቋሚነት ለማስፈረም ፍቃደኛ ይሆን እንደሆነ ማየቱም አስደሳች ይሆናል። ቶተናም በድጋሚ በውሰት ለመላክ ብዙ ፍላጎት ላይኖረው ይችላል። እሱ የእቅዳቸው ቁልፍ አካል ስላልሆነ ተጫዋቹን በቋሚነት ለማስወጣት ነው ፍላጎታቸው፣ ተብሎ ነው የተነገረው። ማንቸስተር ዩናይትድ የኸርታ በርሊኑን ወጣት ተጫዋችም ኬኔት አይኮርን ለማስፈረም ፍላጎት አለው። ከስካይ ጀርመኒ በወጣው ዘገባ መሰረት በርካታ ክለቦች የ16 ዓመቱን ተጫዋች ለማግኘትም ፍላጎት አላቸው እና ማንቸስተር ዩናይትድ ይህንን ጎበዝ ወጣት ተከላካይ አማካይ ለማስፈረምም ተስፋ እያደረገ ነው። ሆኖም ከጀርመኑ ክለብ ጋር እስከ 2029 ድረስም ውል ያለው ሲሆን፣ እንዲለቅም ለማድረግ ደግሞ በምንም አይነት ጫና ውስጥም አይደሉም። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ የተጠየቀውን ዋጋ መክፈል ይኖርበታል። በአንቀጽ የተገደበው ዋጋ 10 እና 12 ሚሊዮን ዩሮ አካባቢ ተብሏል። ለሱ ያለውን እምቅ ችሎታ ስታይም አነስተኛ ክፍያ ነው እና ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ የሚያስችል ሀብትም አለው። ለወደፊቱ ጠንካራ ቡድን ለመገንባት እየፈለጉ ነው። እናም አይኮረን ለነሱ ግሩም ኢንቨስትመንት መሆኑን ሊያረጋግጥም ይችላል። ወጣቱ ተከላካይ አማካይ በከፍተኛ ደረጃ ስኬታማ ለመሆን የሚያስችሉ ቴክኒካል ባህሪያቶች አሉት እና በፕሪሚየር ሊግ የመጫወት ዕድሉም ለነሱ አስደሳች ይሆናል። በቅርብ ጊዜ ውስጥም የቋሚ ተሰላፊነት አካል የመሆን ዕድሉም ዝቅተኛ ቢሆንም ለማንቸስተር ዩናይትድ የወጣት ቡድን አስፈላጊ ተጫዋች ሊሆን ይችላል። እንግዲህ ማንቸስተር ናትሮች በሚቀጥለው የውድድር ዘመናት እንዲሻሻልና በመጨረሻ ቋሚ ተሰላፊ ሆኖ እንዲመሰረትም መሰረትም ሊረዱት ይችላሉ። ሪያል ማድሪድ፣ ባርሴሎና፣ ፓሪስ ዠርሜንን ጨምረው በርካታ ክለቦች በተጫዋቹ ላይ ፍላጎቱ አላቸው። የት እንደሚያርፈም ወደፊት የሚታይ ይሆናል። ወጣቱ የመስመር ተጫዋችም ቀጣዩን መዳረሻ በጥንቃቄ መምረጥ አለበት። ወደ ዋናው ቡድን ግልጽ በሆነ መንገድም የሚገባበትን ክለብም ለመቀላቀል መፈለግ ይኖርበታል። የጀርመን ከ17 ዓመት በታች ብሔራዊ ቡድን ተጫዋች ድንቅ ተሰጥቶ ያለውና ብሩህ የወደፊት ጊዜ ያለው ሲሆን ፊርማውን ለማግኘትም የተደረገ ውድድርን ማሸነፍ ከቻሉ ለማንቸስተር ዩናይትዶችም የረጅም ጊዜ ሀብትም ሊሆን እንደሚችል ነው የተናገረው። የክሪስታል ፓላስ የመስመር ተጫዋች ማቴያስ ፈራንካ በአሁኑ ጊዜ በብራዚል ክለብ ቫስኮ ደጋማ በውሰት ይገኛል። የ21 ዓመቱ ተጫዋች በቫስኮ ተጽዕኖ ለመፍጠር ሲታገል ቆይቷል። እናም በቅርቡ ከዩቬንቱስ እንግዲህ በደረሰበትም እንዲሁ ሽንፈት ምክንያትም በአድናቂዎቹ ተቃውሞ ገጥሞት እንደነበር የምናስታውሰው ነው። ተጫዋቹ በነሐሴ ወር ከክሪስታል ፓላስ በውሰት ቫስኮ ደጋማን የተቀላቀለ ቢሆንም እስካሁን በ11 ጨዋታዎች ምንም ጎል ማስቆጠረም ሆነ ለጎል የሆነ ኳስም አመቻችቶ ማቀበል አልቻለም። አሁን እየተቸገረ መሆኑ ግልጽ ነው። እናም ከፍተኛ ብቃቱን ማግኘት ደግሞ አልቻለም። ፈራንካ በክሪስታል ፓላስ በጉዳት ሲሰቃይ ነው የቆየው። ጋዜጠኛ እንደተናገረው ከሆነ ከውጭ በደረሰው ጉዳት ምክንያትም ነው ለማለት አስቸጋሪ ነው፣ ነገር ግን ከዚህ በፊት ያሳየው ተጫዋች ከመሆኑ በጣም የራቀ ነው ተብሏል። በመጪዎቹ ሳምንታት ውስጥም ብቃቱንና በራስ መተማመኑን መልሶ ማግኘት ይችል እንደሆነ ማየቱ አስደሳች ያደርገዋል። የደቡብ አሜሪካው ክለብ በጥራቱና በዝናው ምክንያት አስፈርሞታል። የሚጠበቀውን ያክል መሆን ግን አልቻለም። ነገር ግን አሁንም በጣም ጎበዝ ተጫዋች መሆኑ ምንም ጥርጥር የለውም። ብቃቱን መልሶ ማግኘት ከቻለም እስከ ውድድር አመቱ መጨረሻ ድረስም ለቫስኮ ጠቃሚ ሀብት ሊሆን እንደሚችል ይገመታል። ይህ በእንዲህ እንዳለ ተጫዋቹ ከክሪስታል ፓላስ ጋር እስከ 2028 ክረምት ድረስም ውላለው። በክለቡ የመቆየት ጊዜውም ደግሞ እንግዲህ ለማራዘምም ፈቃደኛ ይሆን እንደሆነ ማየቱ አስደሳች ይሆናል። እስካሁን የውሰት ጊዜም በሄደበት መንገድ ክሪስታል ፓላስ በእድገቱ ላይ አሳስቦት መሆኑ አይቀርም። ሁኔታው እንዴት እንደሚዳበር ወደፊት የሚታይ ይሆናል። የ21 አመቱ ተጫዋች ወደ ፓላስ ሲዘዋወር በደቡብ አሜሪካ እግር ኳስ ውስጥ በጣም ተስፋ ከሚሰጡ ተሰጦች አንደኛው ተደርጎ ይወሰድ ነበር። ሆኖም ከዚያን ጊዜ ጀምሮ የስራ ህይወቱ እየተዳከመ ሄዷል። ተስፋ ሰጭ ወጣት ተሰጦም በአሁኑ ጊዜ መቆም ገጥሞታል። እናም በጠንካራ ሁኔታ ወደ ቀድሞ አቋሙ መመለስ ይችል እንደሆነ ማየቱ አስደሳች ያደርገዋል። የውሰት ቆይታ ወደ አቋሙ ለመመለስም ወርቃማ እድል ነው። ጠንክሮ መስራትና በከፍተኛ ደረጃ መጫወትም ይችል እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው መረጃዎቹ እያሳዩ የሚገኙት። የማንቸስተር ዩናይትዱ የተከላካይ አማካይ ካሴሜሮ በሚቀጥለው ክረምት ውሉ ካለቀ በኋላ በክለቡ የመቆየት እድል ሊኖረው እንደሚችል ተዘግቧል። አሁን ባለው አስገራሚ የአቋም ለውጥ የማንቸስተር ዩናይትዶ አሰልጣኝ ሩበን አሞሪም ለቡርኑ ቁልፍ ተጫዋች ስለሆነ ካሴሜሮ በኦልድ ትራፎርድ ለተጨማሪ ጊዜም ለማቆየት ፍቃደኛ የሆኑ ይመስላሉ። ከጥቂት ጊዜ በፊት ካሰሜሮ በከፍተኛ ደረጃ የመጫወት ጊዜው አልቋል ተብሎ ቢታሰብም ነገሮች ግን ለራሱ ለመቀየር በሚገርም ሁኔታ ጥሩ አድርጓል። እናም አሁን ላይ በክለቡ መልማያዎችም አዲስ ውል ሊፈርም ይችላል ተብሎ ነው የሚታሰበው። ሆኖም ግን እንደ ቶክ ስፖርት ዘገባ ከሆነ ለዚህ ቁልፍ ቅድመ ሁኔታ አንዱ አንጋፋው ብራዚላዊ አሁን ባለው ውሉ ላይ የደሞዝ ቅነሳን መቀበሉ ሊሆን ይችላል ተብሎ ነው የሚታሰበው። ዘገባዎች እንደሚያመለክቱት ካሴሜሮ በአሁኑ ጊዜ በሳምንት ወደ 350 ሺህ ፓውንድ አካባቢ ያገኛል። እናም ዩናይትድ ይህንን ደሞዝ በከፍተኛ ሁኔታ ለመቀነስ ይፈልጋል። አንዳንድ ምንጮች ቅናሹ ወደ 120ና እስከ 150 ሊሆን እንደሚችል ይገልጻሉ። አሰልጣኝ ሩቤን አሞሪም እንዲቆይ ከፍተኛ ፍላጎት ቢኖራቸውም ውሳኔው በመጨረሻ የሚወሰነው ተጫዋቹ ራሱ የደሞዝ ቅነሰውን ለመቀበል ባለው ፍላጎት ላይ ነው። ካሴሜሮ በየካቲት ወር 34 ዓመቱ ይሆናል። ታዲያ ከሁለት ዓመታት በፊት ጀሚ ካራገር በ2023/24 የውድድር ዘመን መጨረሻ ላይ በአንዳንድ ደካማ ብቃቶቹ ምክንያት ከእግር ኳስ መውጣት እንዳለበት በማለት የሰነዘረው ወቀሳ ቢኖርም እንዴት ነው ምርጥ አቋሙ የተመለሰው የሚመስለው የሚሉ ዘገባዎች እየወጡ ነው። ካሴሜሮ በአሁኑ ጥቂት ቀናት ውስጥም ጨዋታ አለመኖሩ ተጠቃሚ የሆነ ይመስላል። ይህም ደግሞ በክለቡ የፕሪሚየር ሊግ ጨዋታዎች ላይ የአውሮፓ ውድድር አለመኖሩ በመጨመሩ የተሻለ ሁኔታ እንዲያርፍና እንዲያገግምም አስችሎታል። እርግጥ ነው ማንቸስተር ዩናይትድ በዚህ ዓመት ጥሩ የውድድር ዘመንን ካሳለፈ በሚቀጥለው የውድድር ዘመን ወደ አውሮፓ ውድድር ይመለሳል። ስለዚህም ካሴሜሮ እንደገና ሊቸገር ይችላል የሚሉ ግምቶች አሉ። ይሁንም ግን የቀድሞው የሪያል ማድሪድ ተጫዋች በከፍተኛ ደሞዝና ምናልባትም በተቀነሰ ሚና በቡድኑ ውስጥ እንዲቆይም ጭምር ከተማመነ በቡድኑ ላይ እጅግ አውንታዊ ተጽዕኖዎችን ማሳደር የማይችልበት ምንም አይነት ምክንያት እንደሌለ ነው የሚነገረው። ሆኖም ግን የእንግዲህ ማንቸስተር ዩናይትድ ደጋፊዎች በአማካይ ቦታ ላይ ለሩበን አሞሪም ተጨማሪ ተተኪ ተጫዋቾችን ለመስጠትና እድሜው እየገፋ የመጣውም እንደ ካሴሜሮ ያለ ተጫዋችን ለማሽከርከርና ለማሳረፍም የመስመር ተጫዋቾችን ማስፈረም እንደሚያስፈልግ ነው ይሰማል ተብሎ የሚታሰበው። የሊቨርፑል ኮኮባ አንድሪው ሮበርትሰን በአንፊልድ ያለው የወደፊት ጣፈንታ እርግጠኛ እንዳልሆነ አምነዋል። ውሉ የመጨረሻው ምዕራፍ ላይ የገባ ሲሆን ስለ ማራዘሚያው የሚደረጉ ውይይቶችም ገና አልተጀመሩም። ባለፉት 10 አመታት ውስጥም በዓለም እግር ኳስ ውስጥ ከታላላቅ ተጽዕኖ ፈጣሪ ከሆኑት የግራ ተከላካዮች አንዱ የሆነው የስኮትላንዱ ኢንተርናሽናል አዲሱን ውል መፈረም አሁን ላይ በውድድር ዘመኑ መጨረሻ መልቀቅ የሚመጣውን ሁሉ በተመለከተ ዘና ያለ መሆኑ ተናግሯል። የ31 አመቱ ተከላካይም በ2017 ከሃል ሲቲ በ8 ሚሊዮን ዩሮ ፓውንድ ብቻ ሊቨርፑልን ከተቀላቀለ በኋላ የኤርገን ክሎፕ ዘመን ከነበሩት ቁልፍ ሰዎች መካከል አንደኛውና ለሊቨርፑልም በሀገር ውስጥና በአውሮፓ ስኬትን መሰረት ነበር። ከተቀላቀለበት ጊዜ ጀምሮ ሮበርትሰን ከ280 በላይ ጨዋታዎችን ለክለቡ ያደረገ ሲሆን ሁለት የፕሪሚየር ሊግ ዋንጫዎችን፣ አንድ የቻምፒየንስ ሊግና አንድ የኤፍኤ ካፕና የካራባው ካፕም እንዲሁ የክለቦች የዓለም ዋንጫንም ማሸነፍ ችሏል። የእሱ የማያልቅ ጉልበትም በአመራርና ወጥነትም አድናቂዎችም ተወዳጅና የሊቨርፑል ከፍተኛ ኃይል ያለው የአጨዋወት ዘይቤ ምልክት እንዲሆንም አድርጎታል። ሆኖም ግን ይህ የውድድር ዘመን አዲስ ፈተናዎችን አምጥቷል። በአርኔ ስሎት ስር ሮበርትሰን ባለፈው ክረምት የተፈረመው የሃንጋሪው ተከላካይ ሚሎስ ኪርኬዝ ጋር ውድድር ገጥሞታል። በውድድር ዘመኑ መጀመሪያ ላይ ወጥነት የጎደለው ጅምር ቢኖርም ሮበርትሰን ከብሔራዊ ቡድኖች እረፍት በፊት በአራት ተከታታይ ጨዋታዎች ቋሚ ተሰላፊ በመሆን ቦታውን መልሶ ያገኘ ይመስላል። ሆኖም ግን ስለ ረጅም ጊዜ የወደፊት እጣ ፈንታው ግምት መስጠቱ አልቆመም። አንጋፋው ሙሉ ተከላካይ ባለፈው ክረምትም ከአትሌቲኮ ማድሪድ ጋር ስሙ እየተያያዘ ሲሆን ሙሉ የመጨረሻ ዓመት ላይም ሲደርስ ደግሞ የአውሮፓ ክለቦች ፍላጎትን ጠንካራ ሆኖ ቀጥሏል። ሮበርትሰን ሁኔታው እንደተለመደው በረጋ መንፈስና በትህትና መናገሩ ነው። ዘ ስታንዳርድ የዘገበው ባለፈው የውድድር ዘመን ሁሉም ሰው ስለ ሶስቱ እንግዲህ ልጆች ቨርጅል ቫንዳይክ፣ ሙሐመድ ሰላህና ትሬንት ማውራት ሰልችቶት ነበር ብዬ አስባለሁ። ነገር ግን ለእኔ በእኔና በክለቡ መካከል ያለው ግንኙነት ግን አስደናቂ ነው ሲል ይናገራል። እነሱ ለእኔ እና ቤተሰቤ ሁሉንም ነገር አድርገዋል፣ እና ምንም ደግሞ ለነሱ ብዙ መጥፎ አልነበርኩም ብዬ አስባለሁ። የሚሆነውን ሁሉ በተዘጋ በር ውስጥ ይሆናል። እናም እንግዲህ ዘና ብዬበታለሁ። የመጨረሻ ዓመቴ ከሆነ የመጨረሻም ዓመት ይሆናል፣ ካልሆነ ደግሞ ምንም ችግር የለውም። የውል ውይይቶች በመካሄድ ላይ ስለመሆናቸው ሲጠየቅም ሮበርትሰን ውይይቶች ለጊዜው እንደቆሙ ነው ፍንጭ ሰጠውም። ከውሳኔውና ከመሳሰሉት ነገሮች አንጻር ውጥረት ያለበት የክረምት ወቅትም ነበረኝ ብሏል። ለራሴ የሚቀጥሉት ጥቂት ወራት ለማስደሰት መሞከር እንዳለብኝ ነግሬዋለሁ። በግልጽ የውድድር ዘመኑ መጨረሻ ሲቃረበም ሕይወቴን መቆጣጠር ሊጀምርም ይችላል፣ ነገር ግን አሁን በእግር ኳስ ላይም ብቻ ነው ያተኮርኩት ሲል ነው የተናገረው። የሊቨርፑል አመራር አዲስ የውል ማራዘሚያ መስጠት ወይም ደግሞ እንደ ኬርኬዝ ባሉ ወጣት ተጫዋቾች ተተኪ ቅድመጀመርም እንዳለበት አሁንም ውሳኔ ላይ እንዳልደረሰን የተዘገበው ክለቡ ሮበርትሰን አመራር እና ልምድንም ከፍ አድርጎ ይመለከተዋል። ነገር ግን በርካታ አንጋፋ ተጫዋቾች የስራ ህይወታቸው መጨረሻ ላይ ሲደርሱ የረጅም ጊዜ ስትራቴጂካቸውን ማመጣጠንም ይኖርበታል። በአሁኑ የሮበርትሰን ትኩረትም በፕሪምየር ሊግ ውስጥ ቡርኑ ወጥነትን ከማጣት ጋር እየታገለ ባለበት ወቅትም የተንገዳገደውን የዋንጫ ጥረታቸውን እንዲያረጋጋ መርዳት እንደሆነ ነው መረጃዎቹ የበጡት። አስቶን ቪላ የወደፊቱ ጣፈንታው አጠራጣሪ የሆነውን የቦሪሲያ ዶርትመንዱን አጥቂ አማካይ ሁሊያን ብራንትን ለማስፈረም እየፈለገ እንደሆነ ተዘግቧል። የጀርመን ብሔራዊ ቡድን ተጫዋቹ ለዶርትሙንድ ለዓመታት ቁልፍ ተጫዋች ሲሆን የቡንደስሊጋው ቡድን እሱን ማጣት እንደማይፈልግ ነው የተነገረው። ሆኖም ግን ብራንት ራሱ አዲስ ፈተናን ለመቀበል ፍላጎት እንዳለው ተገልጿል። ይህም ፍላጎት ደግሞ በቲም ቶክ ዘገባ መሰረት ከተጫዋቹ ፍላጎት ካላቸው ክለቦችን መካከል ለሆነው ለአስተን ቪላ እድልን ይከፍትለታል። የኡናይ ኤምሬ ቡድን የውድድር ዘመኑን የጀመረው በተወሰነ መልኩ ወጥነት በሌለው መልኩ መሆኑን በጥር የዝውውር መስኮት ላይም አንድ ወይም ደግሞ ሁለት ለውጦችን ቢያደርግ መልካም ሊሆንነት እንደሚችል ነው የተነገረው ሁሊያም ብራንት ለአስተን ቪላ የማጥቃት መስመር የተለየ ነገር ሊጨምርለትም ይችላል። ስለዚህም ይህ ሂደት በቀጣይ ሳምንታት እንዴት እንደሚቀጥል መከታተል አስደሳች ያደርገዋል። በቲም ቶክ ዘገባ መሰረት ዶርትሙንድ ሁሊያን ብራንትን ማስቀረትና አዲስ ውል እንዲፈርምም ማሰር ይፈልጋል። የ29 ዓመቱ ተጫዋች ውሉ በ2026 ክረምት ላይ ያበቃል። ይህ ማለት አስተን ቪላ በዚህ ጥር ወርም ላይ ደግሞ ብራንትን በርካሽ ዋጋ የማስፈረም እድል ሊያገኝ ይችላል። ነገር ግን ተጫዋቹ የመጨረሻ ውሳኔው ምን እንደሚወስን እስካሁን ግልጽ አይደለም። ሁሊያም ብራንት በዚህ የውድድር ዘመን እስካሁን አራት ግቦችን ብቻ ሁለት ለግብ የሆኑ ኳሶችንም አሉት። ስለዚህም ቦሪሲያ ዶርትመንድ እሱን ለማቆየትም ቢጠር መልካም ነው። በተመሳሳይ ጊዜ ደግሞ በከፍተኛ ክለብ ውስጥም በቋሚነት መጫወቱን ለመቀጠል ባለበት እንዲቆይም ሊያሳስብ ይችላል የተባለው። ሆኖም ግን እስካሁን ድረስ ሙሉ ስራውን በቡንደስ ሊጋው ያሳለፈ በመሆኑ ወደ ቪላ መዘዋወር ለእርሱ አስደሳች የአካባቢ ለውጥም ይሆንለታል ተብሎ ይጠበቃል። ሞርጋን ሮጀርስ በቅርቡ ለአስተንቪላ በ እንግዲህ በሰነዘረው የአጥቂ አማካይ ክፍል ውስጥም ዋነኛው ሰው ሲሆን አዲስ ኮንትራትም ተፈራርሟል። ይህ የሚድላንዱን ቡድንም ከፍ ያለ እምነትን የፈጠረ ነገር ነው። ቢሆንም ግን ለወደፊት ሮጀርስን ቢያጡ እንደ ሁሊያን ብራንት ያለ ደግሞ ተጫዋች በቦታው ላይ መኖሩ ምክንያታዊ እርምጃ ይሆናል ተብሎ ነው የሚጠበቀው። ውድ የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለዕለተ ሐሙስ ለምሳ ሰዓቱ የያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን ስለ ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግናችሁ። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው፣ በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።